አገልጋይነት በጣም ብዙ ሰክሪፋይስ እንደሚጠይቅ ታውቃላችሁ። በቃ አልተመቸኝም ይሄን ነገር አላረግ የሚባል ነገር የለም። አገልጋይ ስትሆኑ ቢመቻችሁም ባይመቻችሁም ታረጋላችሁ። ዲስፕሊን ድሆን አለብን። በቃ እግዚአብሔር ሲያዛችሁ ለምን ብሎ እግዚአብሔር ለእናንተ ሲያስረዳ ሰዓት ስለማይባክል አድርጎ የተባላችሁትን ማድረግ ብቻ ነው። በቃ አሁን ጌታ መጣለው ቢል ልደውላችሁ በቃ ታቋለ ቤቴን በታክሲ ወይ የሆነ ነገር አርገህና አትሉ ማለለ እግዚአብሔርን አገልጋዮችም ኦነር አርገን መቀበል ያለብን ማለት ነው። ቅዱሳን እንዴት ናችሁ? ስሜ ዮዳሄ ተዘራ ይባላል። ቅድም እንደሰማችሁት አሁን ማቀርብላችሁ ከኔ ጋር ምናየው የእግዚአብሔርን ቃል ነው። መጀመሪያ ከቃሉ በፊት ከማቅረቢ በፊት የረዳኝን ያገዘኝን ምረትና ቸርነቱን ያበዛለኝን እግዚአብሔር እንድታመሰግኑ ልፈልጋለሁ። በመቀጠልም ደግሞ አምኖ ብኝ አስተማረኝን የለፋብንን ብዙ ኢንቨስት ያደረገብን ያለውን መንፈስ አባታችንን ልታመሰግኑልን እንፈልጋለን። በመጨረሻ ደግሞ አምኖ ድሉን ለሰጡኝን የዩዝ ሊደሮችን ሶስቱንም ልታመሰግኑልኝ ፈልጋሉ። ዛሬም ማቀርብላችሁ የቃር እስ እግዚአብሔርን ማገልገል ድንቅ ነገር ነው በሚል ነው፣ እሺን ብዬ ልጀምር። ብዙ ሰዎች ያው እግዚአብሔርን ማገልገል ወደ እግዚአብሔር ማገልገል ሲመጣ እግዚአብሔር የሚያገለግሉ የተፈረደባቸው ፍርድ የተፈረደባቸው ብቻ ነው የሚያገለግሉት ብለው ነው የሚያስቡት። ግን እግዚአብሔር ማገልገል መረዳት ያለብን ነገር እግዚአብሔርን ማገልገል ድንቅ ነገር ነው። ከምናገኛቸው እድሎች በጣም ትልቁ እድል በህይወታችን ከምናገኛቸው ውስጥ ይሄ በጣም ትልቁ እድል ነው ማለት ነው። እና ሌላኛው ደግሞ እዚህ ምድር ላይ አሁን ሰዎች ለደሞዝ ብለው እራሱ ከአስራ አንድ ሰዓት በላይ የሚሰሩ አሉ፣ አይደለ? ያው አሁን ለደሞዝ ይሄን ያህል ከሰራን ወታቦት ለዘላለማችንስ ምን እየሰራ ነው? እዚህ ላይ እዚህ የምንሰራቸው ነገሮች ዘላለማችንን አፌክት እንደሚያደርጉት ስለምናቅ፣ እዚህ የምንሰራቸው እዚህ ሳክሪፋይስ የምናደርጋቸው እዚህ የምንሰራቸው ስራዎች ሁሉ ሰማይ የሚኖረንን ህይወት ቫሊዩ ይገነባሉ ማለት ነው። ያው ስናገለግል ብዙ ሰዎች በቃ የእግዚአብሔር አገልጋይ ሆነው ከወሰኑ በኋላ የእግዚአብሔር አገልጋይ ስለሆንኩ እኔ እግዚአብሔር እግዚአብሔር ከኔጋ ነው፣ ምንም ቻሌንጆች አይኖሩም፣ በቃ ምንም ቻሌንጅ ካጋጠመኝ አቆማለሁ አገልግሎት ብሎ ነው የሚያስቡት። ግን ያው ቻሌንጆች ይኖራሉ። ስናገለግል ቻሌንጆቹ እንዲያጠነክሩን እንጂ እንዲጥሉን አይደለም እዛ ጋ ያሉት። ስለዚህ ቻሌንጆችን ባለፍን ቁጥር እየጠነከርን እንመጣለን እንጂ እኛ እንድንወድቅ አይደለም ቻሌንጆቹ እዛ ያሉት። እዚህ ምድር ላይ ስናገለግል ሳክሪፋይስ የከፈልን ነው እያቸዋለሁ። ሳክሪፋይስ ምንከፍለው ሰዓታችንን፣ ታይማችንን፣ ኤቭሪቲንግ ብዙ ነገር እንሰዋለን አይደለ። ያው ስንሰዋ፣ እዚህ በቃ በስት የምንለውን ህይወት ላንኖር እንችላለን። ግን እዚህ የከፈልነው ነገር ሁሉ፣ እዚህ ያደረግነው ነገር ሁሉ ሰማይ በተሻለ መልኩ እንደሚሰጠን አውቀን እዚህ በደንብ እንሰራለን ማለት ነው። ሌላኛው ነገር ደግሞ ገነት ሀገር እንደሆነ መረዳት አለብን። እንደ ኢትዮጵያ ማለት ነው። ኢትዮጵያ ውስጥ ሁሉም ሰው አንድ ላይ ይኖራል ግን አንድ አይነት ኢኮኖሚ ሌቭል ላይ እንዳለ ነው። ገነትም ስንገባ አንድ አይነት ቫሊዩ አይደለም ያለን። እዚህ የምንሰራው ስራ ገነት የሚኖረንን ቫሊዩ ገነት ያለንን በቃ ገነት አቀባበላችን ራሱ ይለያል፣ እዚህ በምንሰራው ስራ። አንዳንዶችም በቃ ዝም ብለው አምኖ ስለገቡ የሚገባሉ አምኖ ስላመኑ ብቻ የሚገባሉ። አንዳንዶች ደግሞ ኢየሱስ ራሱ ተነስቶ የሚቀበላቸዋሉ። ባለፈው ሲነግረን ነበረ። ስለዚህ እዚህ የምናረጋቸው ነገሮች ገነት የሚኖረንን ህይወት እንደሚለውጡ እንደሚቀይሩ ቫሊዋችንን እንደሚወስኑ መረዳት አለብን ማለት ነው። ሌላኛው ነገር ደግሞ አገልጋዮች ስራ ስላጡ ወይ ደግሞ ስራ ፈት ስለሆኑ ስራ መቀጠር ስላልቻሉ አይደለም እዚህ እያገለገሉ ያሉት፣ እሱ መረዳት አለብን። በቃ ይሄ ስራ ስለሌለው ነው፣ አገልጋይነት ምንም ስለማይጠይቅ ነው። አገልጋይነት በጣም ብዙ ሳክሪፋይስ እንደሚጠይቅ ታውቃላችሁ። ሰዓታችንን ኤቭሪቲንግ ሁሉንም ነገር ሳክሪፋይስ አድርገን ነው አገልጋይ የምንሆነው። እና አገልጋዮች ስራፈት ፈት ስለሆኑ አይደለም እያገለገሉ ያሉት። እና በሰሩት ነገር አሁን ዳዲ እኛን እያገለገለን አደለ ፍሬውን ማየት ስለሚፈልግ እኛ ዲሳፖይንት ማድረግ የለብን ማለት ነው። እሺ አሁን ይህ ሁሉ ስለ እግዚአብሔር ማገልገል ካልን አገልጋይ ማለት ምን ማለት ነው በሚል እናያለን። አገልጋይ ማለት የሌላ አካልን ፍላጎት የሚያከናውን ሰው ማለት ነው። ሰርቫንት ሰን ሰር ኢንትረስት ኦፍ አናዘር እና ዚህ ጋር መረዳት ያለብን ነገር የሌላ ሰውን ፍላጎት እያከናወንን ስለሆነ፣ የሌላ ሰው ፍላጎት ከሆነ የእኛን ፍላጎቶች ሁሉ ሳክሪፋይስ እናረጋለን፣ ፎርሴክ አርገን ነው። እና በቃ አልተመቸኝም ይህን ነገር አላረግ የሚባል ነገር የለም። አገልጋይ ስትሆኑ ቢመቻችሁም ባይመቻችሁም ታረጋላችሁ። ዲስፕሊን እንደሆን አለብን። ኢንስትራክሽን ፎሎ ማረግ አለብን። በቃ የተባልነውን አታርጎ የተባልነውን አናረግም አርጎ የተባልነውን እናረጋለን ማለት ነው። ኢሊጋል የሆነ ነገርን በድፍረት ስላረግ ነው ሊጋል እንደማይሆነው ማለት ነው። ቅድም እንዳልኳችሁ ሰርቫንት ነን። የእግዚአብሔር አገልጋይ ስንሆን እግዚአብሔር ኢንስትራክሽን ይሰጠናል። አገልጋይ አሁን ሆቴሎች ላይ የራሱ አስተናጋጆች የሆነ ነገር ስትጠይቋቸው ለምን ብለው ሪዝኑን አይጠይቁማ። በቃ እግዚአብሔርም ሲያዛችሁ ለምን ብሎ እግዚአብሔር ለእናንተ ሲያስረዳ ሰዓት ስለማይባክል አድርጎ የተባላችሁትም ማድረግ ብቻ ነው አገልጋይ። አሁን ኤፌሶን 3፥7 ላይ እኔም በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ ይላል ጳውሎስ። እና አገልጋይ መሆን በእግዚአብሔር ጸጋ ስጦታ የሚገኝ ስለሆነ መሸማቀቅ ወይም ማፈር የለብንም። አገልጋይ በመሆን ሰዎች ሁሉ በቃ እኔ ቢዝነስ ማነኝ ብለው እንደሚያስተዋውቁት ራሳቸውን እኛም ራሳችንን ስናስተዋውቅ አገልጋይ ነን በድፍረት በኩረት በጣም ትልቅ ስራ በእግዚአብሔር ጸጋ ስጦታ ነው የሚመጣ ነገር ስለሆነ ማለት ነው። የእግዚአብሔር አገልጋይ ማን ነው? የእግዚአብሔር አገልጋይ ለመሆን ያው መረዳት መጀመሪያ መረዳት ያለብን ነገር የእግዚአብሔር አገልጋይ ለመሆን ብዙ ሰዎች በቃ አሁን የእግዚአብሔር አገልጋይ ለመሆን እኔ ግዴታ ፓስተር ወይ ሚሽነሪ ወይ ቢሾፕ ወይ ፕሮፌት ምናምን መሆን አለብኝ ብሎ ነው የሚያስቡት። ግን የእግዚአብሔር አገልጋይ ለመሆን የሁሉ ግዴታ መሆን የለብንም። ይሄ እግዚአብሔር ራሱ እድሉን ለተወሰኑ ሰዎች ራሱ መርጦ የሚሰጣቸው እድል ነው። አገልጋይ ለመሆን ግን በራሳችን ዴዲኬሽን እና በራሳችን ፍላጎት የምንሆነው ነገር ነው እና በጣም ብዙ የምታገለግሉበት ዘርፎች አሉ። ያው ኮኦርዲኔቲንግ አለ ዲያቆንነት አለ። በኳየር ማገልገል ትችላላችሁ። በስነ ጽሁፍ ማገልገል ትችላላችሁ። በኬሮ ማገልገል ትችላላችሁ። አይደለ? ያው እንደዛ ነው ማለት ነው። ኤፌሶን 6 21 ላይ እንደዚህ ይላል፣ በምን ሁኔታ እንዳለሁና ምን ማድረግ ምን እንደማደርግ ታውቁ ዘንድ ተወዳጅ ወንድምና በጌታ ታማኝ አገልጋይ የሆነውን ቲኪቆስን ሁሉ ነገር ይነግራችኋል ይላል። ቲኪቆስ ያው አገልጋይ ነበረ። አገልጋይ ነው የሚለው እዚህ ጋ፣ ፓስተር አይደለም የሚለው፣ ነብይ አይደለም የሚለው። አይደለ? ስለዚህ ግዴታ ፓስተር መሆን የለብንም ለማገልገል ማለት ነው። ሌላኛው መረዳት ያለብን ነገር ደግሞ እግዚአብሔር በቃ ሲያየን ሁላችንንም አገልጋይ እንድንሆን ይፈልጋል። እያየን አሁን ስራ ቦታ ላይ ራሱ በቃ እኔ በስራ ነው የማላገለግለው በጣም ብዙ ሰዓት ስለምሰራ ነው የማላገለግለው ለምትሉ ስራ ቦታችሁ ላይ ማገልገል ትችላላችሁ። አንደኛ ያው ለምሳሌ ቶሎ በመገኘት ማክበር ሌሎችን ማክበር በስነ ስርዓቱ በፍቅር መመላለስ ማለት ነው። ከዛ የተባላችሁትን ነገር ሁሉ በሰዓት ማጠናቀቅ እንደዚህ ማድረግ እንችላለን። እና እግዚአብሔር አሁን እዚህ ቤተ ክርስቲያን ውስጥ ጆይን ካረጋችሁ አትሊስት በቃ ሁሉ ነገር ጨረሳችሁ ከአንድ ዓመት ከምናም በኋላ አገልጋይ እንድትሆኑ ይፈልጋል። ፋውንዴሽን ኤቭሪቲንግ ይጨርሳችሁ ማለት ነው። እግዚአብሔር ይጠብቀናል። ኤፌሶን አራት ላይ ይናገራል አይደል፣ የራሱ አካል እንድንሆን ይፈልጋል ይላል። ስለዚህ አገልጋይ መሆን አለብን። እግዚአብሔርን ማገልገል ድንቅ ነገር ነው። ያው ቅድም ያልኳችሁ ቢሾፕ ምናምን መሆን የለብንም እያለዋ ቅድም ነግሬያቸዋለሁ። ቲቁስ አገልጋይ ነበረ። ቂሮስ አገልጋይ ነበረ፣ ግን የሀገር መሪ ነበረ። በስራ ምክንያት ነው የማላገለግለው ለምትሉ ሰዓት የለኝም ለምትሉ ሀገር፣ መሪ ከሀገር መሪ በላይ እስኪ ቢዚ ነኝ የሚል ዳዊትም አገልጋይ ነበር፣ አይደለ ዳዊት። ንጉስ ዳዊት ከሚባለው በላይ መጽሐፍ ቅዱስ ላይ አገልጋይ ባሪያ ብሎ ነው የሚጠራው እግዚአብሔር። እና እግዚአብሔርን ማገልገል እንችላለን ማለት ነው። ኤፌሶን አራት ላይ ያው ቅድም የዚህ ኤፌሶን ስድስት ላይ ቅድም እንዳነበብኩላችሁ ሚኒስተር የወንጌሉ ሚኒስተር ሆኛለሁ ይላል አይደለን ሚኒስተሮች አሁን ለምሳሌ እዚህ ሀገር ላይ ራሱ ሚኒስተር የሆነ ነገር ሚኒስተር ስትሆኑ አብሮ የሚመጣ ጥቅም አጥቅሞች አሉ። ለምሳሌ መኪና መኪና ጠይቀው አይደለ፣ የሚሰጣቸው ያንን ቦታ ስለያዙ ብቻ መኪና ይሰጣቸዋል። መኪና ይሰጣቸዋል። ኦፊስ አለ፣ ኦፊስ ውስጥ ወንበርና ቴብል አላቸው። በቃ ኦፊስ ከሰጠን ራስ ግዛ ይባላል አይደለ? ያው እንደዛ። ከዛ ደግሞ ሌላኛው ደግሞ ሴኪሪቲ አላቸው፣ ፐርሰናል እየተከታተሉ ሁሉም ቦታ የሚሄዱበት ቦታ የሄዱ የእነሱን ደህንነት ኢንሹር የሚያደረጉ ሰዎች አሉ አለ አብሯቸው የሚሆኑ ሴኪሪቲ ማለት ነው። እና እግዚአብሔር የሚያገለግሉ ሰዎች ለራሳቸው ስፔሻሊ አሳይን የተደረጉ ሰዎች አሉ። ስፔሻሊ አሳይን የተደረጉ መላእክቶች አሉ እነሱ የሚጠብቁ ለሁሉም ሰው አይደለም። ይሄ መረዳት ያለብን ለሁሉም ሰው አይደለም። ይሄ ስፔሻሊ አሳይን የተደረጉ ጄኔራል የሚጠብቁን አሉ። ልክ እንደ ሀገር ውስጥ ፖሊሶች እንዳሉ ፖሊስ ጣቢያ ላይ እንዳለ ፖሊስ ፌዴራል ማታ ማታ ፓትሮል እንደሚያደርግ ያው አሉ። ጀነራሊ የሚጠብቁን ግን ፐርሰናሊ እየተከታተሉ አይደለም የሚጠብቁን። የእግዚአብሔር አገልጋዮች ግን ስፔሻሊ አሳይን የተደረጉ መላእክቶች አሏቸው ማለት ነው። ቆላሲያስ 1 25 ላይ ይናገራል፣ እንትን ብሎ ስለ አደራ ይናገራል። አገልጋይ ስንሆን ደግሞ አደራ እንደሚሰጠን ማወቅ አለባችሁ እና አደራ የሰጠን አካል መጥቶ ለሪፖርት ይመጣል እና በዚህ ሰዓት ቁጭ አድርጎ በዚህ ሰዓት ምናረቅ ለምን ይሄን አረግ ብሎ ዩ ቴክ ሪስፖንሲቢሊቲ ፎር ዮር አክሽንስ ማለት ነው። የምታደርጉት ነገር ሁሉ ተጠያቂነት እንደምትወስዱ መረዳት አለባችሁ። አንደኛ ተሰሎንቄ ሶስት ሁለት ላይ እንደዚህ ይላል፣ በእምነታችሁ እንዲያጸናችሁና እንዲያበረታታችሁ ወንድማችንን በክርስቶስ ወንጌል ስራ ከእኛ ጋር የእግዚአብሔር አገልጋይ የሆነውን ጢሞቴዎስን ልኬላችኋለሁ ይላል እና አገልጋይ ስትሆኑ ያው እዚህ ጋር በእምነታችሁ እንዲያበረታችሁና እንዲያጸናችሁ ይላል እና ባኪ ያረጉ ሰዎች ከጌታ ቤት ባኪ ያረጉ ሰዎች ስናገኝ ማጽናት እንዳለብን ማበረታታት እንዳለብን ማገዝ እንዳለብን ይናገራል ማለት ነው መጽሐፍ ቅዱስ። አንደኛ ጢሞቴዎስ አራት ስድስት ላይ ደግሞ እንደዚህ ይላል፣ ይህንን ትዕዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸህ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ ይላል በጎ አገልጋይ ነው የሚለው እዚጋ በጎ አገልጋይ የሚለው ክፉ አገልጋይም ስላለ ማለት ነው በጎ አገልጋይ እንዴት ይኮናል በጎ አገልጋይ የምንሆነው የምንታነጽበትን ትምህርት ሰምተን ለሌሎች ስናካፍል ሙሉን ማለት ነው ክፉ አገልጋይም እንደሚያደርግ ክፉ አገልጋይም እንደሚያደርግ እነግራቸዋለሁ ክፉ አገልጋይ ይሰማል ከዛ ሲናገር ለሌሎች ወይ ግማሹን ትቶ ወይ ደግሞ አጣሙ ማለት ነው፣ የሚናገረው እና፣ በጎ አገልጋይ ለመሆን የምንታነጽበትን ትምህርት ሰምተን ሙሉን የተረዳነውን ያህል የሰማነውን ያህል ለሌሎች እናካፍላለን ማለት ነው። ሮሜ 16 አንድ ላይ እንደዚህ ይላል በክንክራኦስ ቤተ ክርስቲያን አገልጋይ የሆነችውን እህታችንን ፌቨንን አደራ እላችኋለሁ። እዚ ጋር የሚናገረው ለቅዱሳን ተገቢ በሆነው አቀባበል በጌታ እንድትቀበሏት እያለ እየተናገረ ነው እና ኦነር ማድረግ አለብን። ግሬስ ግሬሱን ኦነር ማድረግ አለብን። ጌታ ያው እግዚአብሔር እኛ መድረስ ሲፈልግ እኛ ጋር መምጣት ሲፈልግ አንድ ሰው ነው የሚልከው፣ እሱ ራሱ ስለማይመጣ ወደ እኛ ህይወት አንድ አገልጋይ ነው የሚልከው እና ያንን አገልጋይ እንደተቀበልነው ያህል ነው እግዚአብሔር የምንቀበለው። ስለዚህ ኦነር እናደርገዋለን። ግሬሱን ኦነር ያላደረገው ግሬስ አይሰራልን ብለኛ ማለት ነው። ስለዚህ እንዲሁም ገላትያ አ 14 ላይ ይላል እንትን ይላል እንደ ጌታ እራሱ እንድትቀበሉት የእግዚአብሔርን አገልጋዮች እንደ ጌታ ጌታ እንደመጣ ራሱ እንድትቀበሉት። አሁን ጌታ ቢመጣ ጌታ ወደ ቤታችሁ ልመጣ ነው ቢል እንዴት ነው የምትቀበሉት? ምን ታዘጋጅት ነው የምታራጉት? ብር ባይኖር ራሱ የዛን ቀን ብር ታገኛላችሁ፣ ከየትም ብላችሁ ታገኛላችሁ። እርግጠኛ ነ አለ። ያው እንደዚ ያህል በቃ። አሁን ጌታ መጣለው ቢል በቃ ታቋል፣ ደውላችሁ በቃ ታቋለ ቤቴን በታክሲ ወይ የሆነ ነገር አድርገህና አትሉም አለ። የእግዚአብሔርን አገልጋዮችም ኦነር አድርገን በትልቅ እንትን ነው መቀበል ያለብን ማለት ነው። ዛሬ ያመጣዋላችሁ ቃል ይሄንን ይመስላል። ስላደመጣችሁ ነው አመሰግናለሁ። አገልጋይነት በጣም ብዙ ሳክሪፋይስ እንደሚጠይቅ ታውቃላችሁ። በቃ አልተመቸኝም፣ ይሄን ነገር አላደረግም የሚባል ነገር የለም። አገልጋይ ስትሆኑ ቢመቻችሁም ባይመቻችሁም ታረጋላችሁ። ዲስፕሊን እንደሆነ አለብን። በቃ እግዚአብሔር ሲያዛችሁ ለምን ብሎ እግዚአብሔር ለእናንተ ሲያስረዳ ሰዓት ስለማይባክል አርጉ የተባላችሁትም ማድረግ ብቻ ነው። በቃ አሁን ጌታ እመጣለሁ ቢል ልደውላችሁ፣ በቃ ታቋለ ቤቴን በታክሲ ወይ የሆነ ነገር አርገህና አትሉ ማለለ እግዚአብሔርን አገልጋዮችም ኦነር አርገን መቀበል ያለብን ማለት ነው።